በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋው ብረቱ በጎነቱ የምታድሩ የምትኖሩ መስቀል ላይ በተሰቀለ ጊዜ ዕዳችንን ሲከፍል የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ ጌታችን ኢየሱስ ክርስቶስ የባረካችሁ የቀደሳችሁ የእግዚአብሔር ልጆች ብሩካን ሁላችሁ እንዴናችሁ። ንጉሣችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች በጣም ትልቅ ስራ ይዤላችሁ መጥቻለሁ። በዚህ ሰኔ ጾም የምንሰራው ነው። ይሄ ስራ ምንድን ነው? በገጠር ውስጥ ለሚኖሩ የሰንበት ትምህርት ቤት መምህራን ድጋፍ የሚሆን መጽሐፍቶችን ልናሰባስብ በአጋፔ ቤተሰብ ስም እንደዚህ አይነት እቅድ ይዘናል። ከዚህ ቀደም በአንድ ክፍለ ሀገር ጉባኤ ወጥቼ፣ ጉባኤ የተዘጋጀው በሰንበት ትምህርት ቤቶች ህብረት ይባላል፣ ተሰብስበው እነሱ ያዘጋጁት ነው። ከመቶ በላይ ገጠር ውስጥ ያሉ ማለት መብራት የሌለበት ኔትወርክ የሌለበት ገጠር ውስጥ የሚያገለግሉ ሰንበት ተማሪዎች አስተማሪዎቻቸው ተሰብስበው ነበር ነበርና ቀጣሚ ማታ እነሱ በተሰበሰቡበት ላልናግራቸው ሞክሬ ነበር። እና የተረዳሁት ምንድን ነው እኛ የምናገኘው በቀላሉ ሶሻል ሚዲያ እነሱ ጋር የለም። መጽሐፍቶች የሏቸው። ያው ባዘመመ ጎጆ፣ በመቃብር ቤቱ ተሰብስበው የሚማሩ ናቸው። እኛ እኛ ስናድግ በሰንበት ቤት ውስጥ እንደዚህ አይነት አስተዳደግን ያደግ ነው። መቃብር ቤት ውስጥ ነው የምንቀመጠው። መጽሐፍት አልነበረንም። እንዳሁኑ ቴክኖሎጂው ስልኩ የለም። ሐመር እና ስማ ጽድቅ ጋዜጣ ሲወጣ የማህበረ ቅዱሳን ልጆች እየቀጠሩ ስለሚገኙ እነሱ ያመጣሉ፣ ከነሱ እንገዛለን። ለወሩ የሚሆን ትምህርት የምናዘጋጀው ያንን ስማ ጽድቅና ሐመር ጋዜጣን አንብበን ነበረ። ምን ያህል ሰው ግን አተርፈንበት እንደነበረ እግዚአብሔር ያውቃል። በጣም ብዙ ሰዎች እናስተምርበት ነበር። እነዚያን ሁለት ሶስት መጽሐፍቶች፣ ሌላ መጽሐፍቶ ተው አይታሰብም። በኋላ የንስሐ ህይወት የሚል አባ ሺኖዳ መጽሐፍ ወጣ። እሱ ከመጣልን በኋላ ቴዎሎጂ ገብት እንደተመረቅን የቆጠር ነው። በጣም ብዙ መረጃዎች ያሉት መጽሐፍ ነው። ብዙ ዘመን ያስተማርንበት መጽሐፍ እንደሆን እያስታውሳለሁ እንዳስተማሪ ና እንዲህ አይነት ችግር ተጋፍጨ ስላደኩ የነዚህ ልጆች ችግሮች ስሰማ፣ ለምንድን ነው ቤተሰቤን አስተባብሪ መጽሐፍ ማንገዛላቸው መቶ ሁለት ሰንበት ቤት አካባቢ ይሆናሉ። ግማሾቹ አማርኛ ቋንቋ ተናጋሪዎች አይደሉም፣ ግን አማርኛ አካባቢያቸው ያሉ ሰዎች አይደሉም፣ ግን እነሱ መጽሐፍቶችን ተርጉ ሰምተው ወደ ቋንቋቸው መልሶ ማስተማር ይችላሉ። ስለዚህ ቢያንስ ለእያንዳንዳቸው አስር አስር መጽሐፍ መቶ ሁለት መጽሐፍቶች ብንገዛላቸው ቴን ታይምስ መቶ 2 ማለት ነው ብለናስ ብለን አስበናል። እግዚአብሔርና ምኝን የተነሳውት በሉ፣ ይሄ ቅዱስ ዓላማ የገባችሁ ሰዎች ይህንን ስራ ለመስራት እንግዲህ እግዚአብሔር ስለሰጠን ይህንን ትልቅ ህልም እንድታግዙኝ እፈልጋለሁ፣ እና 09114138 ስልኬ ላይ ነው። እነዚህ ትንንሽ ልጆች ደግፈን ምን እንደምናተርፍ እግዚአብሔር ያውቃል። ይሄ ነው ማሳሰቢያ ዛሬ መልእክቴ ለአንድ ሳምንት ታከል ማሳሰብ ያሳስባለው እግዚአብሔር ባርካቸው። አሳውቁ ቫይበር፣ ቴሌግራም፣ ዋትሳፕ ላይ መንፈስ ቅዱስ ከሁላችን ጋር ይሁን። ተወዳጆች በክርስቶስ አምኖ የዳነ ሰው ምንድን ነው ምልክቱ? ሁላችንም የዘላለም ህይወት ባለቤቶች እንደሆነን እናምናለን። በጸጋው መዳናችንን እናምናለን። የዳነ ህዝብ ነን። ሁሌ በሰላም ታይም ላይ የምናገረው ነው። ክርስቶስ መስቀል ላይ ዳ ከፍሎ ያዳነን ህዝብ ነን። የዳነ ህዝብ ስለሆነን ነው እኛ በሃያ ሰባት መድኃኔ ዓለም ብለን ለመድኃኔ ዓለም ታቦት ቀርጸን ክብረ በዓል አዘጋጅተን በየወሩ አምልኮ ቅዳሴ በየቀኑ ከምናደርገው በተጨማሪ በተለየ ሁኔታ መታሰቢያ አድርገን የምናከብረው የዳነን ህዝቦች ስለሆነን ነው እኛ መዳናችንን ቤተክርስቲያንን ነግራን ያሳደገችን። ስንጠመቅ ነጭ ልብስ እንለብሳለን። ቅዱስ ቅባት ወይም ቅባሜሮን እንቀባለን። በቅባሜሮኑ በኩል በጸሎት በኩል መንፈስ ቅዱስ በኛ ላይ አድሯል። ከውሃው ስንጠመቅ ከአብ ከወልድ ከመንፈስ ቅዱስ ተጠምቀናል፣ ተወልደናል። ስለዚህ እኛ ልጅ የመሆን መብትን ክብርን አግኝተናል። የክርስቶስን ደም ስንቀበል በደሙ ተቀድሰናል። ስለዚህ እኛ መጽደቃችንን እናውቃለን። ይህንን የሚሰማ ሁሉ ኦርቶዶክሳዊ ይህን ማወቅ አለበት። ሌላ በአር ሰው ሊነግረን አይገባ። እኛ መዳናችንን እናምናለን። ነገር ግን በክርስቶስ የዳኑ ሰዎች ምልክቶች ደግሞ አሉ። እነዚህ ምልክቶች በሕይወታችን ይታዩብን እንደሆነ ማየት፣ መገምገም፣ መጠየቅ ያስፈልጋል። የመጀመሪያው አንድ ሰው በክርስቶስ አምኖ ድኗል ተብሎ የሚታምነው በእግዚአብሔር ቃል ይደሰታል ለእግዚአብሔር ቃል ልዩ ትኩረት ይሰጣል። ቃሉ ይርበዋል። ዋሊያ ወደ ውሃ ምንጭ እንደምትናፍቅ ነፍሱ ወደ እግዚአብሔር ቃል ትጠማለች። በመዝሙር አንድ ላይ እንድጻፈው ዕለት ዕለት ቃሉን ያስባል። ይህም ሰው በወንዝ ዳር እንድትተከለች ፍሬዋንም በየዓመቱ እንደምትሰጥ ቅጠሏም እንደማይጠልግ ዛፍ ይሆናል። ይሄ ሰው የሚሰራው ይከናወንለታል። በክርስቶስ የዳነ ሰው በቃሉ ህይወቱን ለመምራት ይሞክራል። በአንድ ወቅት ከፍተኛ የሆነ የመንፈስ ውጊያ ተከፈተብኝ። የመንፈስ ውጊያ ማለት አይታይም፣ ምንም ጫጫታ የለውም፣ ውስጣችን ላይ ነው የሚፈጠረው። እና እንደዚህ አይነት ውጊያ ተነሳብኝ። በቃ በብዙ ነገር ነው ማስበው፣ በብዙ ነገር፣ በማይመለከተኝ በሚመለከተኝ ጉዳይ ማሰብ፣ በዛ ጉዳይ ለመጨነቅ ልቤ ይጋብዘኛል ግን ምን ሲያተርፈኝ አይቻለሁ መሰላችሁ? የሰማሁት ቃል አትርፎኛል። የሰማሁት ቃል ከጥፋት ልቤ ውስጥ የተቀመጠው ያ ያዳመጥኩት ቃል ደግሞ መልስ ይሰጥልኛል፣ ልቤ ክፉ ነገር ሲናገረኝ። ከዚህ ቀደምም ትምህርት አድርጌ ያስቀምጨዋለሁ። እምነቴን ነው የማዳምጠው እንጂ ልቤን አላዳምጥም። ይህን ያደረገ እግዚአብሔር ቃል ነው። ቃሉ የሰውን ህይወት ብርሃን ያደርጋል። ስለዚህ በክርስቶስ የዳነ ሰው በእግዚአብሔር ቃል ውስጥ ያለው ዋጋ በደንብ ነው የሚገባው። በዕለት ተዕለት ህይወቱ ቦታ ይሰጣል። እግዚአብሔር ቃል ተናገረኝ ሰማለው፣ ይላል። ባገኘው አጋጣሚ እግዚአብሔርን ቃል ያዳምጣል። እግዚአብሔርን ቃል አይንቅም። ከተናጋሪ ጀምሮ አያዳምጥም ተናጋሪውን ይንቆ እግዚአብሔርን ቃል አያጣጥልም። እንደዚህ አይደለም። የዳነ ሰው የእግዚአብሔርን ቃል ለማዳመጥ ጆሮቹ ክፍት ይሆናሉ። የመጀመሪያው ምልክቱ ነው። ሁለተኛው ምልክቱ ኃጢአት በሰራ ጊዜ በውስጡ ቅዱስ የሆነ ወቀሳ ይሰማዋል። ለምንድን ነው አምላኬንና ጌታዬን ምበድለው ይላል። ያ ዮሴፍ የጲጢፋራ ሚስትና አንተኛ ስትለው ጌታዬ ባልሽ፣ የዚህም ቤት ሁሉ ነገር ሰቶኛል፣ ከአንቺ በስተቀር አምኖኛል እንዴት ብዬ በድለዋለሁ ብሎ ተቃወማት ይላል። የቤጢፋራ እምነት እና የእግዚአብሔር መፍራቱ ይህን መጥፎ ኃጢአት ለመጋፈጥ አቅም ሰጠው። በበሉ ኪዳን እንግዲህ የተመልከቱ ገና ክርስቶስ ሳይመጣ ሳይገለጥ መንፈስ ቅዱስ ባልወረደበት ዘመን መንፈሳዊነት አሸነፈ። ህሊና አለው። እግዚአብሔርን ቃል ሲሰማ በህሊና ሚዛን ነው የሚያየው። ስለዚህ ሲያጠፋ ህሊ ነው ይወቅሰዋል፣ ቅዱ ጸጸት ይኖረዋል። አንዳንዱ ለሞት የሚያደርስ ጸጸት ወደ መንጠልጠያ ገመድ የሚመራ ጸጸት ያዝ ጸጸት ይሆናል። እሱ ከሰይጣን ጋር የሚማከር ወይም ከክፉ ልቡ ጋር የሚማከር ሰው ነው። ጌታን ግን የሚያገኝ ሰው፣ የእውነትም በክርስቶስ የዳነ ሰው ግን መዳኑን ስለሚያውቅ ጸጸቱ እንደ ልጅ ነው። አባቱን በፍቅር በእንባ ይቅርታ ይጠይቃል። ለጥፋቱ መከላከያ አይከራከር አጥፍቻለሁ ብሎ ይቅርታ ይጠይቃል። ሰው በሕይወቱ በዋሸ ቁጥር በትር ይበዛበታል። ልጆች ሆንን ታስታውሱ ከሆነ ሁሌ ነው የምንገረፈው። ሁሌ ሁሌና ጥፋት ሁሉ ይንገረፋል። አንድ ቀን እናቴን እውነት ተናገርኩኝ። በእናቴ ፊት ቆሜ አጥፍቻለሁ። መካድ ነው ስራዬ። በካልኩኝ ቁጥር እሷ የምታውቀውን ነገር ስለምክት ቅጥቅጥ ነው ታረቂ። አንድ ቀን ግን እውነቱን ተናገርኩ፣ ልክ ነው ትፍቻለሁ፣ ይቅርታ አድግ ይለኛል እናቴ ለመጀመሪያ እጇን ሳሰነዝር የያዘችውን በትሪዛ ወደ ቤት ገባች። ይቅርታ ጠየኳት፣ ከልቤ ማለት ነው። ይሄ ማለት ነው አምልኳችን። መንፈሳችን ውስጥ በክርስቶስ መዳናችን ስናቅ ደጎ አባታችን እግዚአብሔርን ስንበድለው ሚሰማን ጸጸት፣ ጤነኛ ጸጸት ወቀሳ ነው። ስለዚህ ወደ ንስሐና ራስን ወደ ማረም ለመመለስ ብዙ አንቸገርም። እንዲህ አይነት ነገሮች በክርስቶስ ያመነ እና የዳነ ሰው ላይ የምናየው ምልክት ነው። ሶስተኛው ነገር ለጠላቱ መልካም ነገር ያደርጋል። ጠላቴ ሆይ እጠላሃለሁ፣ እጠላሻለሁ አይልም። ይህንን አስተሳሰብ ክልቦ ያገኙ ቢያገኘም ይጸጸትበታል። ለምንድን ነው ይላል? በድሎታል እኮ ጎርቶታል እኮ። ጠላት ማለት ዝም ብሎ ጠላት እኮ አይሆንም፣ ጎርቶ ነው አጥቅቶ ነው ጠላት የሚባለው። ግን ለጠላቱ ይቅርታ ይጠይቃል፣ ምረት ይሰጣል፣ መጸሎት ያስበዋል። ጠላቱን በክፋት ታስተምረው ልቡ መልስለት አያቅም፣ ስለማያቅ ነው። ልክ እንደ እስጢፋኖስ ልክ እንደ ጌታችን እንደ ኢየሱስ ክርስቶስ የሚሰራውን ያቅም እያለ የመለመን የክርስቶስ ልብ አለው። በክርስቶስ ስለዳነ ይህ የክርስቶስ ስዕል በውስጡ እንዳለ ማሳያ ነው። ጠላቱን እርር ድብን በል እያለ ጠላቱ ላይ እየዛተ ቀን እየጠበቀ ለስላሳም ጠንካራ መሳት እየለቀቀ ጠላቱን እያጠቃ በስውርም በግልጽም በወንድሙ ላይ በቀል እያመጣ የሚደሰት ልብ ያለው በክርስቶስ የዳነ ሰው ይቅር ይላል። ደግሞ በእውነትም ለጠላቱ ይጸልያል ይጸልያል። አስቸጋሪ ለሚባለው ሰው ይጸልያል። ሌላው አራተኛው ነገር በክርስቶስ አምኖ የዳነ ሰው ያካፍላል። ምንድነው የሚለን ቅዱስ ጳውሎስ ሥጋዬን እንኳን ላምራ አሳልፌ ብሰጥ መስጠት ቢገባ እስከሁን ለምሮ አይሰጥም ደግ አካፋይ ብቻዬን ይዝላኝ የማይል ያ የመለኮት ፍቅር የፈሰስበት አይደለም በመንፈስ ቅዱስ በኩል ፍቅሩን በእኛ ላይ አፈሰሰው እኮ ነው የሚለው የፈሰሰ ፍቅር እኛ ውስጥ አለ እንደ ትልቅ እንደ ብዙ ውሃዎች ላያችን ላይ ፈሷል ስንጠመቅ ፍቅር ያጠመቀን ደግነ እኔነት የሚባል ነገር ይወገዳል። እኔ ይሞታል በክርስቶስ እኛ እኛ ማለት እንጀምራለን። ለቤተሰቡ የሚያስብ ለጓደኞቹ የሚያስብ ቸገር ብላለው ሰው የሚያስብ ተጨነቀው ሰው የሚያስብ ይሆናል። አንድ ቀን በጉባኤ መካከል ጸሎት ሲጸልዩ ቄስ ናቸው እና ስለ ሩሲያና ዩክሬን ብሎ ጸለዩ። ማህበር ነው እኮ ማህበር ላይ ነው ጸሎታ ሲያረጉ፣ ሩሲያና ዩክሬን ሰላም አርጋቸው ጦርነቱ የሚቀር ሲል አጠገቤ ሴቶች ነበሩ እና ተንሾካሸኩ እየሳቁ ማለት ነው። ያው ዘመናዊ ቄስ አላደል ሰውየው ላይ መቀለድ ፈለጉ ማለት ነው። ጸሎቱን እንኳን አላቋረጡ። ምንድን ነው እኔ የገባኝ የክርስቶስ ልብ ከሌለው ሰው እንቆራሪት እሳት እየተቃጠለ ዛም ውሃ ውስጥ እሳት ተቀምጣ እኔ እሳት ካልነካኝ የራሳቸው ጉዳይ እንደምትል አይነት ሰው ነው የሚሆኑት። የክርስቶስ ልብ ግን ሲኖረን፣ ዓለም ለእኛ አንድ ናት። የቻይናው፣ የማሌዥያው፣ የጃፓኑ፣ የላቲኑ፣ የሜክሲኮ፣ የብራዚሉ፣ የአሜሪካው፣ የአውስትራሊያው፣ የስዋዚላንዱ የታንዛኒው የሞዛምቢኩ ህዝብ ህመም ይሰማናል። የራሳችን ቀበሌ ብቻ አይደለም፣ የራሳችንም ይሰማናል። አንዱ ክርስቶስ ለዓለም ስለሞተ ይሄ መልክ ውስጣችን ሲኖር ለሰዎች ሁሉ ነው የምንጨነቀው፣ ለህዝቡ ነው የምንጸልየው። ጋሽታዬ የሚባሉ ትልቅ አባት አሉ። ምን ይላሉ? ሚዲያዎቻችሁን ስታዩ ጦርነት ጦርነት አይታችሁ ከሆነ አልጀዚራ ብዙ ስለ ጦርነት ይዘግባል፣ ቢቢሲ ስካይ ኒውስ ጦርነቶችን በጣም ያሳዩናል። ይህን ስታዩ የጸሎት ርዕስ ነው ይላሉ። የጸሎት ርዕስ የሚሰጣችሁ እግዚአብሔር ጸልዩበት፣ ጸልዩበት። ጋዜጠኞች፣ ልንነግድበት አይደለም። እግዚአብሔር ይህንን የሚያሳየን፣ ዩቲውበሮች፣ ቲክቶከሮች፣ የሶሻል ሚዲያ ባለሙያዎች ይህን የጦርነት ዜና ስንሰማ ልንነግድበት አይደለም፣ ልንጸልይበትም ጭምር ይኸውላችሁ እኛ ለተቸገረው በጸለይን ቁጥር መከራ ከቤታችን አይደርስም። ስለዚህ በክርስቶስ አምኖ የዳነ ሰው የሰው ቁስል ይገባዋል፣ ሰውን ይረዳል፣ ሰውን ያግዛል። ስድስተኛ በክርስቶስ አምኖ የዳነ ሰው ፍቅር፣ መለያው ፍቅር ነው። እስላም አይል ክርስቲያን አይል ሰውን አቃፊ፣ ሰውን ወዳጅ እምነቱን ድንበሩን ጠብቆ የእምነቱን ክብር ሳያስነካ ለሁሉም ሟች ደግ ነው። እንደዚያ እነማማ ትሬሳ እነማዊ ትሬሳ በዓለም ላይ ደግናት የሆኑት እነማማ አበበች ጎበና ደግናት የሆኑት ክርስቶስ ስለገባቸው ነው። ክርስቶስስ ስለገባቸው በቃ ስለበራላቸው ነው። ክርስቶስ የመድረክ ላይ ጩኸት ብቻ የመድረክ ላይ ልልታ ብቻ መስሎ ከታየን ተታለናል። የለም የለም የለም የለም የለም የለም። እኔ እውነት የምነግራችሁ ቆይታችሁ ሊገባችሁ ይችላል። ምንም የክርስቶስ ፍቅር አልገባንም። በፍጹም አልደረስንበትም ክርስቶስ ላይ። አዳኛችን ኢየሱስ እና እውቀቱ ትምህርቱ ላይ አልደረስንም። እግዚአብሔር ፊቱን ያብራልን ይግለጽልን ይግለጽልን። እኛ የምንፈልገው እኛ አለምንሉን እሱ ያለበት ቦታ በጣም ነው የሚለያየው። እግዚአብሔር ባርክ የሰማነውን በልባችን ጻፍ። እንግዲህ በዚህ ውስጥ ራስን ማየት ምን ጋር ነኝ ያለሁት ማለት ይገባል። መንፈስ ቅዱስ ይቀርሳችሁን ማሳሰቢያን የመጽሐፍቱን እንዳትረሱ። እግዚአብሔር ዘራችሁን ይባርክ፣ ልጆቻችሁን ይባርክ። እግዚአብሔር ቸርነት የነታችን ቤታችን ድረት በረከት ብላ ጥበቃ አብሮን ይሁን። እግዚአብሔር ልጆች ኮሜንትና ላይ ካርጋችሁ ስለምትወጡ ካችሁ አሸናፊ ማለት ሰላ